በርካታ ብፁዓን አባቶች ወደ ቤተ መንግስት አቀኑ። ብፁዓን አበው ሊቃነ ጳጳሳት ከምክትል ጠቅላይ ሚኒስትሩ ጋር መወያየታቸውም ታውቋል። በኦርቶዶክሳውያን ተማሪዎች ከፍተኛ የተቃውሞ ድምፅ የገጠመው የአዲስ አበባ ዩኒቨርሲቲ ተማሪዎቹ ዩኒቨርሲቲ ባወጣው ሕግ መሰረት የነጠላ አለባበስ ያልተገባ አለባበስ ነው በማለት ለብሰን እንዳንገባ ተከልክለናል ሲሉ እየተናገሩ ይገኛል። ዝርዝር መረጃውንም ይዘንላችሁ መጥተናል። በጉጉት ሲጠበቅ የነበረው የአርባአራቱ ጥንዶች ጋብቻ ዛሬ በቅድስት ቤተ ክርስቲያን መፈጸሙ ተሰምቷል። በጋብቻው ላይ በርካታ ብፁዓን አባቶችም እንደተገኙበት ታውቋል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን አዳዲስ በርካታ መረጃዎችን ይዘንላችሁ መጥተናል። ወደ መረጃችን አለፍ በርካታ ብፁዓን አበው ሊቃነ ጳጳሳት ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጋር መወያየታቸው ታውቋል። ግንቦት ሃያ ማለትም በትላንትናው ዕለት ብፁዓን አበው ሊቃነ ጳጳሳት ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጋር የተወያዩ ሲሆን ምክትል ጠቅላይ ሚኒስትሩም ብፁዓን ሊቃነ ጳጳሳት ዛሬ የኢዮቤ ልዩ ቤተ መንግስትን መጎብኘታቸውን ምክትል ጠቅላይ ሚኒስትር ብፁዓን ሊቃነ ጳጳሳት የኢዮቤ ልዩ ቤተ መንግስትን መጎብኘታቸውንም በማህበራዊ ፌስቡክ ገጻቸው ላይ አስቀምጠዋል። አክለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበትን ሁሉ እንዲወጣ መግለጻቸውንም ምክትል ጠቅላይ ሚኒስትሩ ተናግረዋል። በመጨረሻም አዲስ ለተመደቡት ብፁዓን አበው ሊቃነ ጳጳሳትም መልካም የስራ ዘመን በማለት የመልካም ምኞታቸውንም ገልጸዋል። ምክትል ጠቅላይ ሚኒስትሩ አክለውም ከብፁዓን ሊቃነ ጳጳሳቱ ጋር በተለያዩ ርዕሰ ጉዳዮችና የተለያዩ ነጥቦችን አንስተው መወያየታቸውንም በጉል ገልጸዋል። በሌላ መረጃ የአዲስ አበባ ኦርቶዶክሳውያን ተማሪዎች በአዲስ አበባ ዩኒቨርሲቲ ላይ ከፍተኛ የቅሬታ ድምጻቸውን እያሰሙ ይገኛሉ። ቅዱስ ቁርባን ተቀብለን እንኳን ነጠላን እንዳንለብስ ዩኒቨርሲቲው ከለከለን ሲሉ ኦርቶዶክሳውያን የዩኒቨርሲቲው ተማሪዎችም ገልጸዋል። ተማሪዎቹ እንደተናገሩትም ከሆነ በመላው የሀገሪቱ ክፍሎች በሚገኙ በተለያዩ ከፍተኛ የትምህርት ተቋማት በርካታ የኦርቶዶክስ ሃይማኖት ተከታዮች ይገኛሉ። ነገር ግን ራስ ገዝ የሆነው የአዲስ አበባ ዩኒቨርሲቲ አዲስ የመተዳደሪያ ህገ ደንብ ማውጣቱንም ተከትሎ ከሃይማኖታዊ ጉዳዮች ጋር በተፈጠሩ ችግሮች ዙሪያ የተለያዩ ኦርቶዶክሳውያንና የግቢ ጉባኤ ተማሪዎች ሀሳባቸውን ሰጥተዋል። በዩኒቨርሲቲው የህግና የመንግስት አስተዳደር ክፍል ተማሪዎች የሆኑትም እንደገለጹት ከሆነ በግቢ ጉባኤ ውዳሴ ማርያምና ዳዊትን ከመድገም ጀምሮ እህቶችን ማዕከል ያደረጉ በህይወት ሊያጋጥሙን የሚችሉ ችግሮችን ለመቅረፍ የሚያስችሉ ስልጠናዎችን፣ ትምህርቶችን እንወስዳለን ሲሉ የገለጹ ሲሆን ነገር ግን ከቀደሙት ወንድሞቻችንና እህቶቻችን እንደተማርነው ምጽዋትን ጨምሮ በርካታ የግቢ ጉባኤ አገልግሎቶችን ለመደገፍ የተለያዩ ስራዎችን እየሰራ እንገኛለን። ይሁን እንጂ በጾም ወቅት ከካፌ የሚሰጠንን ዳቦ በመሸጥ ይህንንና ሌሎች አገልግሎቶች የምንፈጽም የነበረ ቢሆንም በዩኒቨርሲቲ በወጣው አዲስ መመሪያ መሰረት ይህንን እንዳናደርግ የሚያስገድድ አንቀጽ በመጨመሩ ምክንያት በአገልግሎቱ ላይ ተግዳሮት ፈጥሮብናል ሲሉ ተማሪዎቹ ገልጸዋል። አዲስ አበባ ዩኒቨርሲቲ ራስ ገዝ በመሆኑ እንደ ኦርቶዶክሳውያን ከጾም ጋር ተያይዞ ምግብ ወደ ዶርም ወስዶ መመገብ፣ ነጠላ መልበስና ዳቦ ማውጣት አልተቻለም ማለት በማለት የገለጹት ተማሪዎቹ ይህም በወጣው አዲሱ ህግ ላይ በክፍል ሁለት ነጠላን ያልተገባ አለባበስ በሚል ርዕስ መሰጠቱ ጭምር እንዳሳዘናቸው ተማሪዎቹ በከፍተኛ ዘኔታ ገልጸዋል። ተማሪዎቹ እንደሚናገሩት ከሆነ አንድ ሰው የሚያስፈልገው ሃይማኖትን መከተል እየቻለ ነጠላ መልበስ አትችልም፣ እምነትህን ማንጸባረቅ አትችልም፣ የሃይማኖትህን ዶግማ ስርዓትና ቀኖና ማከናወን አይፈቀድልህም ማለት ፌዝና ቀልድ ነው። ምክንያቱም ልክ መንግስት የሚያወጣውን ህግ የማያከብር ዜጋ እንደሌለ ሁሉ አንድ ክርስቲያን እምነቱ ለሚያዘው ህግና ስርዓት መገዛት እንዳለበት ልታውቁልን ይገባል በማለትም ተናግረዋል። በአጠቃላይ ተማሪዎቹ ጠቅለል አርገው እንደገለጹት ከሆነ የምትፈልጉትን እምነት መከተል ትችላላችሁ እስከተባልን ድረስ ሃይማኖት የሚፈቅደውን ስርዓት ማከናወን አትችሉም ማለት የሃይማኖት ነፃነትን እንደመቆጣጠር ይቆጠራል። ይህም በህገ መንግስቱ ላይ የ የተቀመጠውን መንግስትና ሃይማኖት የተለያዩ ናቸው ከሚለው መርህ ጋር ይጣረሳል ሲሉም ተማሪዎቹ አብራርተው ተናግረዋል። ተማሪዎቹ በበኩላቸው በኢፌዴሪ ህገ መንግስትና ኢትዮጵያ በተፈራረመችባቸው ዓለም አቀፍ የዜጎች ሰብአዊ መብት ስምምነቶች መሰረት የሃይማኖት እምነት፣ አስተሳሰብና የነጻነት መብቶች እንደተሰጠ ያውጃል። ነገር ግን ዩኒቨርሲቲ ባወጣው ህገ ደንብ በክፍል አንድ ላይ የተቀመጠው ከእነዚህ ህጎች ጋር እንደሚጋጭም አስረድተዋል። በተጨማሪም በህገ ደንቡ አንቀጽ ስድስት ንዑስ አንቀጽ አንድ ላይ እንደተሰየመው በአለባበስና አምልኮ ስርዓት ክፍል አለባበስና አምልኮ ስርዓት ክፍል ስር በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ የሃይማኖት የባህል ልብሶችን የማንነት መገለጫዎች ናቸው ቢልም የነጠላ አለባበስ ከምን አንጻር እንደተከለከለና ና እንዳትለብሱ እንደተባልን እስካሁን ድረስ አልገባንም፣ ብንጠይቅን ምላሽ አላገኘንም ሲሉም ተናግረዋል። ኢትዮጵያውያን እንደመሆናችን መጠን ነጠላ መልበስ ባህላችን፣ ኦርቶዶክሳዊነታችን እንደመሆኑ የሃይማኖት መገለጫ ነውና ነገር ግን አሁን በወጣው ህገ ደንብ ላይ ክፍል ሶስት ስር ደግሞ አንቀጽ ስምንት ንዑስ አንቀጽ ሀያ ላይ በመብትና ግዴታ ክፍል ስር በግቢ ውስጥ ያሉ የተለያዩ እምነቶች እኩል ናቸው፣ የመስተናገድ መብትም አላቸው ቢልም በተግባር እየሆነ ያለው ተቃራኒ ነው። ተቃራኒ ነው። ይባስ ብሎም አንዳንድ ጥበቃዎች ደግሞም ነጠላ ለበሳችሁ በማለት እኛን እየከለከሉ ሌሎችን ያስገባሉ ሲሉ ተማሪዎቹ ትዝብታቸውን ጭምር አጋርተዋል በመጨረሻም ተማሪዎቹ እንደገለጹት ህገ ደንቡ ከመውጣቱ በፊት ከሃይማኖት ጉዳዮች ጋር በተያያዘ ምንም አይነት ውይይት እንዳልተደረገ የገለጹ ሲሆን ቅሬታ አቅራቢዎቹ የቅድስት ቤተ ክርስቲያን ስርዓት እንዲከበርና ችግሮችም እንዲፈቱ የሚመለከታቸው የቤተክርስቲያን ክርስቲያን ባለድርሻ አካላቶች ከግቢ ጉባኤ አገልጋዮች ጋር ያላቸውን ግንኙነት ና ህብረታቸውንም ማጠናከር አለባቸው ሲሉ ተማሪዎቹ አጽንኦት ሰጥተው ገልጸዋል። በጉጉት ሲጠበቅ የነበረው የአርባ አራቱ ጥንዶች ሥርዓተ ጋብቻ ዛሬ መፈጸሙ ታውቀዋል። ግንቦት 21 ቀን 2017 ዓ.ም ይፈጸማል ተብሎ የነበረው በኢትዮጵያ ጃንደረባው ትውልድ ጃን ቃና ዘገሊላ የቅድመ ጋብቻ ትምህርት ያስተማሯቸው አርባ አራት ጥንዶች በዛሬው ሁለት ግንቦት 21 ቀን ጋብቻቸውን በቶታል ደብረገነት ቅድስት ስላሴ ካቴድራል ብፁዓን ሊቃነ ጳጳሳቱ በተገኙበት በብፁዓን ሊቃነ ጳጳሳቱ ቡራኬ ተሰጥቷቸው ጋብቻቸው ተፈጽሟል። በጋብቻው ስነ ስርዓት ላይም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የማይጫው አላማጣና ራያ አህጉረ ስብከ ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከ ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅዱስ ሀገር ኢየሩሳሌም ሊቀጳጳስ እንደተገኙበትም ታውቋል። እንደሚታወቀው የእነዚህ አርባ አራት ጥንዶች ስርዓተ ጋብቻ ከዚህ ቀደም በወጣው መግለጫ መሰረትም በልዩ ሁኔታ የሚከበር ጋብቻ እንደሆነ ተገልጦ ነበር። ሁለተኛ ጊዜ በተዘጋጀው የብዙሃን ጋብቻ ፕሮግራምም በኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያናችን እነዚህ አርባ አራት ጥንዶች በህብረት እንደሚሞሸሩም ተነግሮ የነበረ ሲሆን በዛሬው ዕለትም ጋብቻቸው በልዩ ሁኔታ መፈጸሙም ታውቋል። በዚህ የጋብቻ ስነ ስርዓታቸው ላይም በቅድስት ቤተ ክርስቲያን ከሚያደርጉት ፕሮግራም ወይም መርሃ ግብር ውጪም ጥንዶቹ እያንዳንዳቸው ሀያ ቤተሰቦቻቸው በሰርጋቸው ቀላይም መሳ እንዲጋብዟቸውና በግብዣውም 1500 ሰዎችም እንደሚገኙበት ይህንንም የ44 ጥንዶች የጋብቻ ስነ ስርዓት ሙሉ ወጪውንም ከሙሽሮቹ ቀለበትና ልብስ ውጭ ማህበሩ ስፖንሰር እንደሚያደርጋቸውም ተገልጦ ነበር። ታዲያ በዚህ መሰረት በዛሬው ዕለት እነዚህ 44 ጥንዶች በቅድስት ሰው ቤተ ክርስቲያን ጋብቻቸውን ፈጽመዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።